አደይ ክፍለ ሀገር ሄዳለች ወደ እናቷ። ብርሃኔንም ካገኘቻት በኋላ እቅፍ አድርጋ እንዴት ነች ብላ ሰላምቷን ከገለጸችላት በኋላ እናቴ ሴት ናት ብላ ጠይቃለች። ብርሃኔም እማዬ እኮ አንቺ ልትመጪ እንደሆነ ስታውቅ ቤቱን ለማጫጫስ ብላ እንጨት ልትለቅም ወርዳለች ትላታለች። አደይ ማሟት አይደለም እኛ ስንደርስ ይደርስ ነበር እኮ የሚል ሀሳብም ሰጥታለች። ዳይመንድና ኬንጎ ቁጭ ብለው እያወሩ ነው። ዳይመንድ ምንድነው አንተ ነው ልን ሳይ እንደዚህ ቱክ ቱክ የሚያረጋ እያለ እየጠየቀው ነው። ኪንጎም ባከኔ ከሱ ጋር ምንም ችግር የለብኝም ብለዋል? ወይስ ደግሞ አብሬው ስለሆንኩ ነው። ይልቅ የነውልን ጉዳይ ተውና አደየት እንዳለች እናጣራ ይላል። ከኤላ ጋር ትኖር ይሆናል ሄደንን ጠይቃት የሚል ሀሳብም አንስቶ ነበር። ዳይመንድ ከዛ ቤትም አልሄድም። ይልቅ ለምን ደውለን አንጠይቅም ለም ለምን በማለት ስልክም ደውለዋል። ለምለምም ሰላምታ ከተለዋወጠች በኋላ የትነች ብሎ ብለው ሲጠይቋት አዳይ እኮ ገጠር ሄደች ብላቸዋለች። ዳይመንድም ለነገሩ እዛ እናቷ ጋር ይሻላታል፣ አባቷ ቢያገኛትም ወደዚህ ትመለሳለች ብሎ ስልኩን ይዘጋዋል። ኪንጎ በጣም እየተጨነቀ ነበር። አባቷ ቢያገኟትስ ይላል። እንግዲህ ፈጣሪ የሆናት ይላል። ወይኔ አይኔ እያየ በቃ አራቀች አይደል ብሏል። አዳይም እናቷን ካገኘች በኋላ እናቷ በደስታ ነበር የተቀበለቻት። ለብዙ ዓመታት እናትና ልጅ ተነፋፍቀው የነበሩት ተገናኝተዋል። ፈጣሪዋንም እያመሰገነች ነበር። እልልኔ እኮ የምትመጭና የማይሻል መሰለኝ ተመስገን እያለች ፈጣሪዋንም አመስግናለች። የአዳይ እናት የያዘችውን እንጨትም ውርውር አድርጋ ነው ወደ ልጇ የሮጠችው። አዳይም እሽ በቃ ወደ ውስጥ እንግባ፣ እንጨቱንም ይዘዋለው ብላ ተሸክመው ሄደች። በሌላ በኩል ለምለም እና ኤላ፣ ለምለም የት ነበርክ? እያለችው እየጠየቀችው ነው። ልብስ እየቀየርኩ ነበር ይላታል። እሺ ብላም ወደ ውስጥ ልትገባ ስትል ኤላ ይቅርታ ይላታል። ደግሞ ለአባት የደውየለት ግልባጭ ወረቀት ነበረ። ኤላ በጣም ታሳፍራል አለችው። ግልባጭ ላለው ፋይል ነው አዳይን እንደዛ የተናገርካት። ኤላም ጥፋቱ ገብቶት ይቅርታ ሲጠይቃት ያንተ ይቅርታ ለእኔ ምን ይሰራልኛል? ብለዋለች አደይ እኮ ሄደች። ይህ ይቅርታ እኮ ለእኔ ዘይውል ላደይ ነበር የሚገባው። ኤላም መባክሽ፣ ለምለም ይቅርታ አርግልኝ፣ በሰዓት እኮ በጣም ተናደች፣ እያደረግኩት ነገር ነው። በዛ ላይ ደግሞ እኔ ስናደድ ታውቂያለሽ የማደርገውን ነገር ይላታል። አደይ ከዚህ ቤት ለምን እንደመጣችና እንዴት እንደሆነች ታውቃለህ አንተ ግን ነገሯን ሳትረዳ እንደዛ ተናግራታል። አሁን ይድሜ ላንተ አደይም ገጠር ገባች ትለዋለች። ኤላም ሄደች እንዴ ብሎ ይጠይቃል። ይህን ያክልስ ምን ብናገራት ነው ደግሞ ያለውን ነገር ታውቃለህ። እዛ ሁሉም ቅስሟን ሲሰበብሯል ነው ወደ እኛ ቤት የመጣችው። አንተ ግን ይበልጥ የማይሆን ነገር ተናግረህ ቅስሟን ሰበርከው። ኤላም ያን ሁሉ ነገር ችልን እንዴት በዚህ ነገር ትቀየመኛለች እያለ የጸጸት ስሜት እየተሰማው ነው። ኤላም ዴቭ ስለዚህ ጉዳይ ሰምቷል ብሎ ይጠይቃታል። ለምንም አልሰማም፣ እሱ ግን በጣም ነው የተናደደችበት። ስለ እሷ በሰማ ቁጥር ከእሷ ላይ እየሄደ ይደነፋል የሚል ሀሳብ ነበር የሰጠችው እኛ ወንዶችን አፈቅርን እንጂ ወንዶች ግን ምንም አይነት ነገር እያደረጉልን አይደለም ብለዋለች። ለምለም የአዳይ እናትም ልጇን በደስታ ካገኘች በኋላ አንድም ቀን እኮ እንቅልፍ ተኝቼ አላውቅም፣ አንቺ ከዚህ ቤት በመውጣትሽ እና ከአባትሽ ጋር ባለው ነገር እያሰብኩ ነበር፣ እንዲህ አባትሽ ሲያንከላክለች ትላታለች። አዳይም በጣም ይቅርታማይ እኔ ከሞቀው ቤትሽ እና ትዳረሽ ነው እንደዚህ እያደረጉች፣ በእኔ ምክንያትም እንደዚህ እየተሰቃየች ነው ትላታለች። እናቷም ተይንጅ፣ ልጅ እንደዛ ትበይ አለቻት። ነው አንቺ ለኛ ብለሽ ነው እንደዛ አደረግሽው፣ እኛ ምኑን ተቸገር ነው አለች። እኔና እህትሽ እኮ በሰላም ጠግበንና ድል ተብሎን ነው የምንኖረው አለቻት። እናቷም አባትሽን ተቃውሜ በማውጣት ከዛ ቤት ምንም ተጠጥቼ አላውቅም፣ ይልቅ ተመስገን በያለች ነው። አዳይ ግን አሁንም እናቷን እያሰበችላት ነው። ብርሃኔም ወንዝ ወርዳ ውሃ እየቀዳችና እህቷ ስለመጣች እየዘፈነች ነበር። ከኋላዋም አንድ ወጣት መጣና ብሯ ይላታል ከዚህ ደርሳለች እንዲያሹ ምንም አይነት ኮቴ ሳታሰማ ነው እንደምትመጣው አሹም እኔማ የዛሬው ግጥም ለየት ሲልብኝ ምን ሆና ነው ብዬ ሳዳምጥሽ ቆየሁ አያሹ ሳልነግርህ አለችው ምንድን ነው ብለሽ ብለሽ ብርሃኔ ከኔ ሸሸግሽኝ አይደል ይላታል እሷም መቼ ተገናኘንና ነው መሸሸግ አለችው ልቀበላት ሲሄድና እናብረን እንቀበላት ልለ ሲሄድ እናትህ ከቤት እንደወጣ ነገረችኝ እሱን ተይውና አሁንም ታዲያ ተመልሰሽ ከእህትሽ ልትሄድ ነው ይላታል ብርሃኔም ስለ አዴ መምጣት ለአንድ ሰው ትንፍሽ እንዳትለያለች እያወራችው ነው ምን ተፈጠረ ይላታል እህት አለም መጣለች እኔ አላምንም ይላል እሹም ደስታውን ከገለጸላት በኋላ ታዲያ ደመቀ መጣ ይላል እሱ ደግሞ ምን ሊሰራ ነው ትለዋለች አብረው ይኖራሉ አላልሽኝም አላት አንተ ደግሞ ዝም ብለህ እንደመጣላት ተናገር እኔ ይገናኛሉ አልኩ እንጂ ከአንድ ቤት ይኖራሉ ብያለው አለችው እኔና አንቺ አንድ ቀን አብረን ባንኖርም ስለምንገናኝ ቀን በቀን አንድ ቤት እንደኖርን ነው የሚቆጠረው። ይላታልም ያንተ ፍልስፍና መቼ ያልቅም? አለች ከተማ ደርሰው በመምጣት አይደለም ዋናው፣ ዕውቀት ያለው እኮ ከዚሁ ከቀዩ ነው ይላል። ብርሃኔም ይህን ሁሉ ነገር እየተማርክ ጎራ ሁሉ እኮ ምንም አልተቻለም። ልብህ ውልቅ ብሏል ትለዋለች። በል እህቴ የቤት ተጠብቀኛለች አሁን መሄድ አለብኝ ስለና ተሰናበተዋለች። አሹም፣ እኔ ምልሽ ግን እንዴት ናት አምሮባታል ይላታል። ሌላ ታዩ የኔት ወልዴ ሞምነሽ ትለዋለች። አሹም፣ እሱማ እኔም እመሰክራለሁ ያው ካንቺ ሻለ ብትል ነው ይላታል ብርሃኔ እና አሹም አንድ ሁለት እያወሩ እያለ መቼም ያችው ጀሪነች አይደል እንደዚህ የምታስተምረኝ ሁሉ ነገር ትለዋለች። ተይ እንጂ በጀሪም አተምጭብኝ ይልቅ እናትሽን በኋላ እመጣለሁ በያት በሬዎችን ሸኝቼ ይላታል። ይልቅ አታሳብ በሬዎች እያልክ አሁን ከዛች ጅል ጀሪ ልትየር ነው አይደል ትለዋለች። ተይ እንጂ በጀሪ ማቀል ዳታምጭ ከጀሪ ች ባል ወድቅ ከአንችንች መውደቂ ነው የሚያሳዝነኝ እያላትም ነበር። አሁን ዞር በልላይ ብላም ከፊቷ እንዲባረርና እንዲሄድ አድርገዋለች። አደይና እናቷም ብርሃኔ እኮ ቆየች እንዴ ውሆው ይህን ያክል ሩቅ ነው እያሉ ነው። አደይ ምን ይወጥች ልያት እንጂ ትላለች። እናቷም አይ አንቺም አርፈሽ ተቀመጭ፣ ይህኔ ከዛ ከአሹ ጋር እያወራሽ ነው የሚሆን አለቻት። እሱን አግኝታ መሽ በጊዜ ትመለሳለች። የሆነ ጊዜ ከደመቀ ጋር የሆነ ቦታ እንሂድ ተባብለው ወጡና ደመቀ በዘው ሲቀርሱ ተመልሶ መጣለቻት። ብርሃኔም ውሃውን ይዛ መጣች። ቆየሽ እኮ መቼ ነው ከሱ ልጅ ጋር የምትርቀው እያሉ እየተሳሳቁባት ነበር። ዴቭም ወደ እነ ኤላ ቤት ሄዶ ነበረ። ስለ አደይ መጠየቅም ጀመራ። ከጠየቀ በኋላም አደይ ገጠር ሄዳለች ብሎ ይነግረዋል። ኤላ ለምለምም ከደቂቃ በኋላ ትመጣና እንዴት ፈቀድሽላት እንድትሄድ ወደ እናቷ? ይላታል። ሁሉም ሰው እኮ ተሰባሪ ነው። እሷን ደግሞ ሁሉም ነው የሰባበሯት። ስለዚህ ሁሉም ነገር ከለክ ሲበዛ እና ሲያልፍ ከባድ ነው እያለች በቁጣ ትናገረዋለች። ደግሞ ባዳ አልፈርድም፣ ትክክለኛ ውሳኔ ነው የወሰነችው አለችው። ዴቭም እዛ ሂዳ እኮ አባቷ አገኛት ማለት ህይወቷ ተበላሽ ማለት ነው፣ ይህ ለእኔ ትክክለኛ ውሳኔ አይደለም ይላል። አባቷ ዜ ነበረ እሱ ደግሞ ወደዚያ እስከሚመለስ እሷ ወደዚህ ትመጣለች የሚል ሀሳብም ሰጥተዋለች አዳይን ከምንም ነገር በላይ የጎዳ እርግጥ ግን በአንተ አለመታመኗ ነው እኔ እኮ ለምለም ቤዛና ፍቅር እንደዛ ሲያቃጥሉ ነው የእነሱን ተንኮልና ውሸት ያለመደ ሰው የለም እነሱን ተዋቸው እያለችው ነው ዴቭም ከዚህ በኋላ እኔ ምንሳራለው አዳይ ከሌለች ገዱን ነግሪያት እኔም እሄዳለሁ ይላል ለውሳኔ ማቸኩል እያለችው ነው ኤላም ምንድን ነው ነገርሽ? አሁን እንደዛ ስትቆጭ የነበረው ደግሞ ተረጋጋ እያልሽ ሆኖ ይላል። እሱም የራሱን ህይወት ማስተካከል አለበት አለ ለምለም። በጣም ተናደደች እና እውነትን ነው ኤላ፣ አሁን አንተ እኔ ብሆን እኔን እረስተ እንደው ሌላ ህይወት ትጀምራለህ የሚል ጥያቄም ጠይቀው ነበር። ምን የሚሉት ፍቅር ነው አለች። ዴቭም አረጋጉት። ይህ የኔና ያዳይ ፍቅር ነው ይላል። ቤዛና ፍቅርም ስሚ አንቺ ቆይ አዲሷ ሰራተኛ መቼን የምትመጣው ብላ ጠይቃታለች። ከዚህ በኋላ ሰራተኛ የሚባል ነገር የለም። አርፈሽ ስራሽን ስሪ፣ አይካልሽ ደግሞ ከዚህ ቤት ውልቅ በይ ያለቻት። ደህና የምትንከባከብን ሴት አስወጥተሻት ከዚህ እግርሽን ዝርግተሽ ተቀምጠሻ ተነሽና፣ እንደውም ስራሽን ስሪ ያለቻት። ፍቅርም ተነሰች፣ ሳላጋጭሽ ከፊት ዞር በይልኝ የሚል ሀሳብ ነበር የመለሰችው። ሁለቱ የክፋት ንግስቶች ዛሬም እንደተፋጠጡ ናቸው። እንደዛ ከሆነማ ለዴቭ ደውዬለት እሱ እራት ይጋብዘኛል ከውጭ ትላታለች። ፍቅርም ይበልጥ ተናደድና ከማናት ጋር ነው ራት የምትበይው ብላ ትናገራታለች። ዴቭ እኮ ትንሽ ገራገር ነገር ነው። በዛ ላይ ደግሞ አደይ ከዚህ ስለነበረች ነው እንጂ ሳልመቸው አልቀርም። ፍቅርም በጣም ተናደድና ከመቼ ወዲህ ነው ደግሞ የተመቸሽው? በአንዴ ደግሞ ከባርኮት ወደ ዴቭ ዞርሾ እንዴት ነው ትላለች። አንቺ ልክስክስ አለቻት። ትሰምኛለች ማንም የማንም ሆኖ አልተፈጠረም። እኔ ከፈለገኝ ጋር የመሆን መብት አለኝ ትላታለች። ዴቭም ይመጣል ዴቭም ከመጣ በኋላ ቁጭ ብሎ ነበር። ሴቶችም እያዩት ነው። ፍቅርም በሰላም ነው አላቸው። እኳን ደስ አለሽ አደይ ጥላኝ ሄደች፣ የሁላ የሆነ ዋንች ነው ይላታል። እኔ ምንም አላጠፋው ቤዛ ምስክር አለች አለ። አረ እባክህ ሀት ምናት እያለች ነው። ቤዛም ሲጀመር አንቺ ሄደልሽ አጣላሻቸው ባርኮትና አደ አንድ ላይ እንደሆኑ ብለሽ እያለች አልነበር ዝንባ ያንቻለችና በጠፍ ያለች ቤዛም አደይም እናቷን እየተንከባከበች ነው። እናቷም እየመረቀቻት ነው ጥሩ ህይወት ይስጥሽ እያለቻትም ነበር። አደይም አሜን አሜን ትላለች። ታውቂያለሽ ልጅ እኔ ባንቺ እድሜ እኮ አንቺን የወለድኩበት ዘመን ነው። ግን ደግሞ በምርጫሽ አግቢ እንጂ አግቢ ያለልሽ እያለች እየመከረቻ ነው። እዛ ከተማ እንደው የከደልሽው ሰው የለም በማለትም ጠይቃታለች። ኧረ የለም እማዬ አለች። እኔም ሁለት ሰዎች እንደሚወዷት ትናገራለች ለእናቷ። ባርኮትና ደብ ይባላሉ። ሁለቶችም በስስት ነው የሚያይዋት። አደይም ኧረ ዝም በይ እያለች እናቷም፣ ግን እነዚህ ሰዎች እህትና ወንድም ናቸው ወይስ ወንድማማች የሚል ጥያቄም ጠይቃን ነበር። ኧረ እማዬ እንደዛ የሚባል ነገር የለም፣ ሁለቶችም ወንድሞቼ ናቸው። እኔ መጀመሪያ ያንቺን መኖሪያ ሳላዘጋጅማ ለራሴ ህይወት አልኖርም። እናቷም እንደዚህ የሚባል ነገር እማዬ የለም ትላለች እናቷም የራሷን ህይወት እንድትኖር እየመከሯት ነው። ለእኔ ብርሃን ያለችልኝ የብርሃን ህመም ነበር የሚያሳስበኝ። አሁን ድናለች እይ። እንደዚህ እያወሩ እያለ ብርሃኔም ወደ ውጭ እናውጣለቻት እናቷም ተይ እንጂ የሰው አይን ውስጥ አታስገቢያት አለች። ልዱም እናቷ ጋር እያወራች ነበር። እማዬ መምጣት እፈልጋለሁ፣ ሁሉም ነገር ሰልችቶኛል ትላለች። ዴቨሽን መጣልን እያለ እያባበላት ነው። ስልኩን ከዘጉት በኋላ እኔ መሄድ አልፈልግም ከቻልሽ ብቻዎች ንጂ እያለ እያወራት ነው ያቺ አዳይ ከሄደች ማሰቢያን ሁሉ ነው እንደ ይዘው ሄደችው። ደብሯል እንዴ እሷ ከሄደች? አዎ ይላታል። ጥሏትም ወጣ። ልዱም ወንድም የባንቺ ፍቅር እያበደ ነው አለች። አዳይም ጠይቃት ነበረ፣ ማን እንደምታገባና አባቷ ለማን እንደሚድራት። ገበያ አግኝቶኝማ በመኪናው ሲከታተለኝ ነበር። ስለ አንቺም ለማወቅና ለማጣራት አንዳንድ ነገሮችን ጠይቆኝ ነበር። እኔ ግን ታናሽ ስለሆንኩ ምንም ነገር አልነገርኩትም አለች። በጣም አደገኛ ሰው ነው፣ በገንዘቡ ብቻ የሚያምን አለቻት። ብርሃኔ ለአንድ ቀን ማብረሹ ማየት አልፈልግም እንኳን ለመኖር፣ አለቻት። አዳይም እህቷን እያመሰገነች ነበር። አድገሽ እየመከርሽ ነው አለቻት። አሹም እየሮጠ መጣ። ምን ያስሮጥ አለችው። ምን አገባሻልና፣ አዳይ ንቅፍ አረጋት። አሹም ደግሞ እንዴት ነው የወፈርሽው እያለ እያወራት ነው። ብርሃኔም አይነን ጣል አታደርግባት፣ ዞር በልላት ይላ ትለዋለች። በመሀልም መጨቃጨቅ ጀመሩ። በሌላ በኩል ቤዛና ባርኮት ቤዛ ባርኮት ከዚህ ቤት እኔ መኖር በጣም ነው የሰለቸኝ፣ ምንም ትርጉም የለውም እያለችው ነው። ቤታችን ሊወረስ ነው፣ እኔ ደግሞ እዚህ ጋር ቁጭ ብዬ ያለሁ አለችው። እሱን እናወራበታለን አላት ባርኮት። ከእናትሽ ጋር እናወራለን ሲላት፣ እንደሱም አይሆንም አለች። ባርኮት እኔና አንቺ ወደፊት ባልና ሚስት ስለምንሆን ስለ ሁሉም ነገር ማውራት አለብን ማወቅም አለብን ይላታል። እናማ እማዬ ልታወራት ነው? አዎ፣ እንደዛ ካልሆነ ግን ምንም ነገር አላረግም ይላታል። አሹ አደይም መባክሽ ብርሃኔ አታደም ቁራታዊት እያለችው ነው። ብርሃኔ አደይ ምንድነው ነው ችግራችሁ? እየለቻቸው ነው። ማክበሩ ቀርቶ እንዲህ የምላሷን በቆረጠልኝ። አሁንም አንችን አይታ ምንም ዝማትልም ይላታል። ለምለም እየደወለች ነበር ለአደይ። አደይም እናቴ አሞሽ ነው እንዴ ተኛሽ ነው? የአይን የብለልኝ ያለሽማ ምን ሆናለው? አለች። እናቷም ታዲያ በቃ ዙሪያሽን እያየሸሽ ሰው እንዳይሽ ስልኩን አውርተሽ ታሎ ተመለሽ። ለምለምም አደይ እንደውላ የሚያስፈልግሽ ነገር ካለ ኤላ ምንም ችግር የለም፣ ገንዘብ እልክልሻለሁ ብሎሻል ትላታለች። አደይም ስልኩን አውርታ ስጨርስ የሰፈር ሰዎች ይጠቋቆሙባታል። ይቺ አደይ አይደለችም እንዴ ይላሉ። ባርኮትም ለፍቅር ለማ እየደወለች እውነቱን የነገርሻት አንች ነሽ እንዴ ስለ ቤዛ ሰምታለች እያለ እያፋጠጣት፣ ድንገት ታላቅ ወንድምሽ ነኝ አክብሪኝ እያለ እያወራት እያለ ድንገት እና ቶከች ትላለች። ሰላም ጤና ይስጥልኝ። የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላል።